ሰላም ሰላም፣ ውዴ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። ያው እንደተለመደው እናንተን ፈታና ዘና የሚያደርጋችሁን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮቹ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የእናንተ ላይክ እና ሼር ቪዲዮ የተለያየ ቦታ እንደሄድ እና ቫይራል እንዲወጣ ያደርግልናል። ይመችሀችሁ ወደ ቪዲዮ ሶስት ኪሎ፣ አየሩ ንጹህ አየር። ምንድን ነው ያ? እኔ ኳሳ የሚገርም ነው። አ በግል አንተ ነው ኳሳ። አገር ቤት እያለሁ እምተኛለው። ሀብት ግን እንዴት ነው? ለመተኛት ሲሄድ እንቅልፍ ሊያመጣልኝ የሚችል ምግብ ነው የምመገበው። ያጋቸው ወደ እንቅልፍ ምንድን ነው የሚባለው? ማግኒዥየም የበዛበት ምግብ ነው የምመገበው። አይ ቀይ ጤፍ አልበላም። ቀይ ጤፍ እኔ እንጀራ አቁሜያለሁ። ፈጣሪ ይመስገን። ሲጀመር እዚህ ሰፈር እንጀራ ከየት ይመጣል? የለም እኮ እንጀራ ጤፍ እራሱ። እና ምንድን ነው የምትበሉት? እሺ ቆይ እ ምንድን ነው የምትበሉት? አሁን ይነገራል፣ ሁሉ ከተነገረ እንገናኛለን። አይ ለምን መሰለ ሶፊ ሆነስት ስፒኪንግ ባለፈው ከማነው ዴቭ ሳክስ ጋር ኢንተርቪው ሳደርግ ለጥፍሬ የሚስማማኝን ምግብ እበላለው ብዬ ስናገር ሰዎች እንደ ማሾፍ ነው የወሰዱት። አሁንም የምነግርህ ነገር ቢኖር ለእንቅልፍ የሚስማማኝን ምግብ በልቼ ነው ወደ አልጋ የሚሄደው። ገብቷል ስለዚህ ዲፕ እንቅልፍ ነው የምተኛው ኦንታይም እነሳለው ሰላቴን እሰግዳለሁ ጌታዬን አመሰግናለሁ ቀኔን ደግሞ እንዲባርክልኝ ሶቤን እሰግዳለሁ ማለት ነው ገብቷል እኮ ግን ችግር ባለበት ሀገር ላይ አንተ ለእንቅልፍ መርጠ ስትበላ ለማችን ይፈላል አይፍላ ለምን ይፈላል ይኸው ለምሳ የሚወስደን መኪና መጣ ይኸው ያን ተከትካል እንጂ ይሄው ለምሳ የሚወስደን መኪና መጣ። አትንጠቅጠቅ፣ አትንጠቅጠቅ። አንተም እንዴት አድርጌ ለራት የሚሆነኝን ነገር ልብላ ብለህ አስብ እንጂ አትንጠቅጠቅ። የሚያጠቀጥቅ ነገር የለም። ኧረ እኔ ምንም አልጋ ልያዝ እንጂ ምንም ወተኛት ለያለመስለያለ በጣም ግን በጣም በቃ ወይ አዩሽ፣ እንደዚህ አይነት ላይፍ ቢኖረኝ ነው። እንደዚህ ነው የምመኘው ባይ ዘ ወይ

ባስኬትቦል ይተበት ጉርባን ኩን አማሪ ፈል ባስኬትቦል ነው የሚጫወተው፣ ኢንተርናሽናል። አሁን ይሄ ቶፕ ለሱ ግራጁዌሽን ነው የመጣሁት። ልክ ነው እንዲለን መንሱሬ፣ ልክ ነው እንዲለን በእንግሊዝኛ ንገረን ምን እንደሆነ ልጁ። ከዛ ልጁ ያረጋል።

ነው ላይፍ ታይም ሮ እንዳለ ንት ነው በጌታ ነው እንኳን ጌታ ረዳሁት ይህነ መሰለ ልጅ ሰቶት እግዚአብሔር እርሶ ደግሞ በጌታ ነት የዘላለም ሕይወት ያገኙ የዳኑ የሰማይ ዜጋ ስለሆኑ በጣም ደስ ብሎኛል። ዊ አር ብራደርስ ዊ አር ፋሚሊ ኢን ክራይስት